ጥናስን የዘላለም መንግስቱ ነኝ። ከጥያቄዎች በሚል ርዕስ በየጊዜው በፌስቡክ ገጼ የሚላኩልኝ ጥያቄዎች መልስ እሰጣለሁ። ይህኛው ጥያቄ ከሁለት ወራት በፊት በተደጋጋሚ የተጠየቅኩት ነው። ጥያቄው ይህ ነው። ሐሰተኞችን ያልዳኑ ናቸው ትላለህ። እነሱ ዘንድ ያሉት ምእመናንስ የዳኑ ናቸው ወይ ወይስ ያልዳኑ የሚል ጥያቄ ነው። እንደ እውነቱ ከሆነ ይህ ጉዳይ ሳይነገርበት የቆየ የተወዘፈ ውዝፍ ጉዳይ ነው። አሳቾቹን ሆይ ሆይ እያሉ ወደ ገደል ሲሄዱ የሚከተሏቸው እኮ ተከታዮቻቸውም ናቸው። ስለ እነዚህ አበረታች መድኃኒቶችና ዕጾች አለመናገርን ነው ውዝፍ ጉዳይ ያልኩት። በመጀመሪያ መዳን የግል እንጂ የጋራ አይደለም ድነት በጌታ በኢየሱስ በማመን ብቻ የሚገኝ በስራችን ሳይሆን በጸጋ የምንቀበለው ስጦታ ነውና የግል ግንኙነትም ብቻ ነውና እዚህ ቤተ ክርስቲያን ውስጥ ካሉት ሰዎች ዘጠና በመቶ ድነዋል፣ እዚያ ደግሞ ካሉት 12 በመቶ ብቻ ድነዋል ማለት አይቻልም። የአንድን ሰው መዳን በእርግጥ ለማወቅ የዚያን ሰው ምስክርነት መስማትና የተለወጠ ሕይወቱን ማየት ያስፈልጋል። የሚታየው የተጭበረበረ ነገር ሊሆንና ውጫዊ ፍተሻን በቀላሉ ማለፍ የሚችል መሆኑም መረሳት የለበትም። ወደ ጥያቄው ስመጣ መጣ ሐሰተኛ ነቢያት እና ሐሰተኛ ሐዋርያት የሚመሯቸው ድርጅቶች ውስጥ ያሉት ሰዎች የዳኑ ናቸው ወይ? ለሚለው ጥያቄ አንደኛ ከራሳቸው ከሐሰተኛ ነቢያቱ መጀመር ይኖርብናል። በመጀመሪያ እነሱ ራሳቸው ድነዋል ወይ? አንድ ሰው መዳኑን የምናውቀው በምንድን ነው ብለን መጠየቅ አለብን። ከላይ እንዳልኩት ምስክርነቱን በመስማትና ሕይወቱን በማየት ነው። አንድ ሰው መዳኑን በግሉ የሚያረጋግጡለት ነገሮች አሉ። ቅዱስ ቃሉ አረጋጋጭ ነው። መንፈስ ቅዱስ አረጋጋጭ ነው። የተለወጠ ሕይወቱም አረጋጋጭ ነው። ሌሎች የተለወጠ ሕይወቱን አይተው የሚመሰክሩ ምስክሮችም ሊኖሩ ይችላሉ። እንግዲህ ሐሰተኛ ነቢይ ወይም ሐሰተኛ ሐዋርያ እገሌ ድኗል ወይ ብለን ስንጠይቅ እኛ ከውጭ የሚናገረውንና የሚያደርገውን ብቻ ነው የምናየው። ከውጭ የምናየው ደግሞ አንደኛ በቀላሉ ፍተሻን ሸውዶ ማለፍ ይችላል። እኛ ልብና ኩላሊትን መመርመር አንችልም። ሁለተኛ በድርጊታቸው የመንፈስ ፍሬ ሳይሆን የሥጋ ሥራ ስለሚታይባቸው ማጭበርበርና መዝረፍ መዋሸት እና ማታለል፣ ክፋትና ጭካኔ መታወቂያቸው ላይ የተጻፈ በመሆኑ መዳናቸውን ብንጠይቅ ትክክል ነው። ሁለተኛው ወደ ተከታዮቻቸው ስንመጣም ተመሳሳይ ነገር ማለት እንችላለን። ከተመሳሳዩ ሌላ ልንጨምር የምንችላቸው ሁለት ነገሮች አሉ። አንደኛው ወደ እነዚህ ሐሰተኞች የሚሄዱ ሰዎች አብዛኞቹ፣ ምናልባት ሁሉም ምናልባት ሁሉም ከሌሎች አብያተ ክርስቲያናት የሄዱ ሰዎች ናቸው። እነዚህ በነበሩባቸው አብያተ ክርስቲያናት ወንጌልን ሰምተው ያመኑና የማያድጉ ክርስቲያኖች ሊሆኑ ይችላሉ። የማያድጉ ያልኩት የሚያድጉ ክርስቲያኖች ወደ ሐሰተኞች ዘንድ ስለማይሄዱ ነው። አንዳንዶቹ ደግሞ በልማድ በክርስቲያን ቤተሰብ ውስጥ ያደጉና ሃይማኖቱ እንጂ ግንኙነቱ የሌላቸው ሊሆኑ ይችላሉ። አንዱ ነጥብ ይሄ ነው። ሁለተኛው ሌሎቹ እዚያ ጌታን አገኙ የሚባሉ ሊሆኑ ይችላሉ። ጥያቄው እነዚህ ቦታዎች ክርስቶስ ይሰበካል ወይ የሚለው ነው። ለመዳን እኮ አንድ ሰው ሲጀመር የጠፋ መሆን አለበት። ያንን ማወቅ አለበት። እንዲጠፋ ያደረገው ነገር ምንነቱን መረዳት አለበት። የኃጢአትን ምንነት እና የኃጢአትን ደመወዝ መገንዘብ አለበት። ጌታን የመቀበልን እና የመከተልን የደቀ መዝሙርነትን ዋጋ ማወቅና ለመከተል መወሰን አለበት። ጌታን መቀበል ማለት ወደ መድረክ ፊት መጥቶ እጅ ወደ ላይ አንስቶ፣ ቀኝ እጅ ወይም ግራ እጅ ወደ ላይ አንስቶ ከፍ አድርጎ ከእኔ በኋላ ይህንን ቃል ድገም ተብሎ የተነገረ ቃልን መድገም አይደለም። በክርስትና ታሪክ ውስጥ ይህ አይነቱ እጅ አንስቶ ቃል መድገም ከቅርብ ዘመናት ወዲህ የመጣ ልምምድ ነው። ኢየሱስ የተሰቀለው ደሙን ያፈሰሰው የሞተው ሊያድነን ነው። ጥያቄውን ልድገመው። ይህ ኢየሱስ ይህ የተሰቀለው ደሙን ያፈሰሰው የሞተው ሊያድነን የሞተው ኢየሱስ በሐሰተኞቹ ይሰበካል ወይ? ኃጢአት፣ የኃጢአት ደሞዝ፣ መስቀል፣ ሲኦል፣ ደሙ ይሰበካሉ ወይ? እምነት ከመስማት ማለትም የእግዚአብሔርን ቃል ከመስማት ከሆነ መዳን ያለበት ቃል የሚሰበከው ቃል ወንጌሉ ነው። ታዲያ እነዚህ ሐሰተኞች ነቢያትና ሐሰተኞች ሐዋርያት መቼ ነው ስለ ኃጢአትና የኃጢአት ደመወዝ የሰበኩት? መቼ ነው ስለ መስቀሉ ያስረዱት? ንግግራቸው እኮ በማኅበራዊ ግንኙነት ገጾቻቸው ይገኛሉ፣ ይታያሉ፣ ይፈተሻሉ። መቼ ይልቅስ መቼ ነው ስለ ገንዘብ ያልተናገሩት? ስለ ውሸት ፈውስና ስለ ምድራዊ ስኬት ያላወሩት? እነዚህ ዘንድ የእምነት ቃል፣ የብልጽግና ወንጌል፣ አነቃቂ ንግግሮች ቃል ማውጣት፣ ፖዚቲቭ ኮንፈሳዎች እንጂ ወንጌል እኮ የለም የለም። ታዲያ የክርስቶስ ወንጌል ያልተሰበከላቸው ሰዎች አዳራሹን ቢሞሉት ምን እንላለን? ዳኑ ወይም የዳኑ ናቸው ነው የምንለው? መዳን ገብቷቸዋል ወይ? እንዲገባቸውስ ተሰብኮላቸዋል ወይ? ወንጌል ከሌለ እኮ መዳን የለም። መዳን በሌላ በማንም በምንም የለም። መንገዷ አንዲት ብቻና ቀጭኗ ናት። በሯም አንዲት ብቻና ጠባቢቱ ናት። ደግሞም በዚያ ለመግባት ተጋደሉ፣ ታገሉ ነው የተባል ነው። ተጋድሎ የሌለበት ሕይወት በሚነገርበት ያለ ክርስትና የውሸት ክርስትና ነው። ተጋድሎ የሌለበት ሕይወት የሚነገርበት ያ ክርስትና የውሸት ክርስትና ነው። በውሸት ክርስትና ውስጥ የሚኖርበት ጸጋ ምርካሽ ጸጋ ነው። ተስፋው የውሸት ነው። በውሸት ተስፋ ትድናለህ፣ ትፈወሳለህ፣ ትበለጽጋለህ፣ አትታመምም፣ ትጠረምሳለህ፣ ትተኮሳለህ የሚባልና እንዲባልለት የተሰበሰበ ወንበር አሟሟቂ ብቻ ነው እንጂ የዳነ ሰው ነው የተሰበሰበው ማለት ይከብዳል፣ አይቻልም። አንዳንዶቹም ሌላ ሰው ሳቢ ሊሆኑ ቁጥር ሞየዎች ናቸው። አንዳንዶቹም ትንግርትና ምልክት ለማየት የውሸት ነው ትንግርቱም ምልክቱም፣ ያንን ለማየት እንደ ድራማ፣ እንደ ቲያትር ያንን ለመመልከት የሄዱ ቲያትር ተመልካቾች ናቸው። እንዳልኩት የዳኑትን የሚያውቅ እግዚአብሔር ብቻ ነው። ከንግግሮቻቸው ግን ወንጌልን ስለማንሰማና ወንጌል ካልተሰበከ ደግሞ መዳንም የሕልም እንጀራ ስለሆነ ብዙዎቹ የሐሰት ነቢያት እና ሐሰተኛ ሐዋርያት ዘንድ የሚታደሙት ሰዎች የክርስቶስ ደቀ መዛሙርት ሳይሆኑ ምድራዊ ስኬትን ብቻ ፈላጊ ሰዎች ናቸው። ራሳቸው ሐሰተኞቹም የዳኑ ሰዎች አለመሆናቸውን በቃላቸውና በአረማመዳቸው በሕይወታቸው በየቀኑ የሚያውጁ ሰዎች ናቸው። እንዳልኩት የዳኑትን የሚያውቅ እግዚአብሔር ብቻ ነው። ከንግግሮቻቸው ግን ወንጌልን ስለማንሰማና ወንጌል ካልተሰበከ ደግሞ መዳንም የሕልም እንጀራ ስለሆነ ብዙዎቹ ሐሰተኛ ነቢያትና ሐሰተኛ ሐዋርያት ዘንድ የሚታደሙት ሰዎች የክርስቶስ ደቀ መዛሙርት ሳይሆኑ ምድራዊ ስኬትን ብቻ ፈላጊ ሰዎች ናቸው። ራሳቸው ሐሰተኞቹም የዳኑ ሰዎች አለመሆናቸውን በቃላቸውና በአረማመዳቸው በሕይወታቸው በየቀኑ የሚያውጁ